ላ አህመድላ ባረካቱ ዛሬ ደግሞ ዝፍል ስራ ያኔ ሁሉም ነው ማለት ነው የመጣሁት። እዚህ ጋር ደግሞ ሽንኩርቴን እያቁላለሁ ነው። እንዳይረዝም መጀመሪያ ከታጥቅን ያጠራረቁ ማለት ነው። ከዛ በኋላ ሽንኩርቴን አበስልና ዘይት ይጨምራለሁ ማለት ነው። እና እንዴት ናችሁ ነው ጨለማ ነው። ሻጀማሁን ዘይት ላደርግ ነው። ዘይቴን እንደመጥኑ ላስገባ ነው። ሽንኩርት ይበስላል። ቡኒ አስነስል ጥብስ አረቄ ቲን ጨምር ያለው ከዛ ደግሞ አሁን በርበሬ ሊጨምር ነው ማለት ነው። የኢትዮጵያ በርበሬ ይሁንላችሁ። በርበሬ ልጨምር ነው። ሽንኩርቴን አበስልኩ፣ በዘይቴ ጥብስ አደረኳት ቡኒ እስከምትሆን ድረስ። አሁን ደግሞ በርበሬ ሊጨምር ነው እንደ መጥኑ እንደ እንደ ብዛቱ ማለት ነው። በመላጊያ ብዙም ብሎ ያስፈልግ ምን ያካትታል። ሁለት መላጊያ በየናት ማለት ነው። ጨለማ ነው የሚመስለው። እያበሰልኩ ነው። በርበሬን አሁን ከሽንኩርት ጋር ማለት ነው። ዘም አሁን ሽንኩርት ነው ስልኩ ጥብስ አደረግኳት በበርበሬዋ እንዳትለባለብ ከዘይቷ ብቻ ድርቅ አድርጌ እሺ፣ ታደረግኳት ማለት ነው። ከዛ ቲማቲም ይጨምራሉ እንዳበረክተው ማለት ነው። ከላይ ቲማቲምን ጨምራለሁ። ካሜራ እና ሰው አይመችም ለማለት

የዳሃ ወጥ የድሀ ምስር የድሀ ስጋ ነው የሚባለው፣ ምስር እና ድንች የዳሃ ምስር የዳሃ ምግብ። እኛ ሸቃሊት ለቤታችን ስንሆን እንድህ አድርገን ስርት አድርገን በላለ አለ ነው። አያችሁ እንዴ! ለምን አይመረን ሰው አገልግሎት እና ጓደኞቼ ዛሬ ወደ ፍምስር ይሄን ይመስላል እላችኋለሁ። እና ደግሞ ላይክ አድርጉ፣ ሰብስክራይብ አድርጉ። ቤተሰብ ያሉ ቤተሰብ እንዲሁም በቅንነት ደግነት ለራስ ነው። በተቻለን በቅንነት ላይክ፣ ሽር፣ ሰብስክራይብ እያደረጋችሁ ቤተሰቡ ቤተሰብ እና ሰብስክራይብ አድርጉ የላቸኋለ ውድ ሀገሬ ልጆች ይኸው ምስር ወጡ እየደረሰ ነው። ታያቸዋ ጥክን ያለች የዶሮ ወጥ ምስል ሲሰራው አሁን ከዛ ምስሌን አስገባለሁ ይላችኋለሁ። ጥቅም ያለ ሴት ሲሰራ ይሄ ዶሮ አይን የመሰለች ነው የሚባለው። የዶሮ ዶሮ አይን የመሰለች ሴት ሲሰራ ከዛ ምስሬን አስገባለሁ ማለት ነው። ምስሬን አሁን ላስገባነው ማለት ነው። አሁን ስልሴ ይበስላለኝ ስልሴን ሰርቼ ጨረስኩ። አሁን ደስ ስትል እንደ ዶሮ ዶሮ ለምን ታስብላለች። ዶሮ ለምኔ የምታስበው ምስር ወጥ ነው የምሰራው። ዶሮ ለምኔ ካሜራማን ሆኜ ምንም

እና ደግሞ ከተመቻችሁ ላይክ ሸር፣ ኮሜንት ጽድን ጽድ ብለ ኮሜንት ጻፉት። በኮሜንት የሚገናኝ እንሻላ ደግሞ ሌላ በአዲስ ዞርም መለሳለሁ ማለት ነው። ውድ ያገሬ ልጆች በቅንነት ላይክ ሸር፣ ሰብስክራይብ አድርጉ። ወዳችኋለሁ። ጀማ ምስራችን አሁን እየበሰለች ነው። ጨርሰናል። ጥሬ ጨው ላስገባ ነው ማለት ነው። ያለደለደ ድፍን ምስር ይባላል። ጥርምጥም ያለች ድፍን ምስር ነው የሚባለው። ያቸዋል አሁን ምልህ አስገባለሁ ማለት ነው። ጨው ነው የሚባለው ጨው እንኳ ያሰማሚው ብዙ አይደለም እና ይህን ይመስላል። የዛሬው ለትምህርት ስራችን ከተመቻችሁ ላይክ ሽር ሰብስክራይብ እያደረጋችሁ አበረታቱን። ኢንሻአላ ደግሞ በሌላ አዲስ ነገር እንመጣለን። እስከዚያው ደህና ሁኑልኝ። ላይክ እንዳትረሱ፣ ሰብስክራይብ እንዳትረሱ። ምሁር ወደ እራት አብረን እንበላለን ማለት ነው። ምቾት ቅመሞች ለዛሬ ይሄን ይመስላል። ምስር ወጣችን ደርሶ ለንበላ ነው። የሚያምር የደስ ምስር ቀይ ወጥ አያቸው እንብላ። የሚያምር ቀይ ወጥ ቀይ ምስር ምስር ቀይ ምስር የሚባለው። የምስር ቀይ ወጥ ሰርተን እየበላን ነው። አህሬቡ ተተደሉ በሚያምር እንጀራ

ሙያ የሆነ አሳውቁኝ እላችኋለሁ። ውዶች ቅንነት እራሳችሁን ላይክ አድርጉ፣ ሸር አድርጉ፣ ሰብስክራይብ አድርጉ ነው። አብረን እንደግ ነው በጀማዓት በላ ደስ ይላል።